ሰላም ጤና ይስጥልኝ የተወዳችሁና የተከበራችሁ የአማራ ሚዲያ ማዕከል አርማጅ ተመልካቾች፣ የጥቅምት 8 ቀን 2018 ዓ ም የዕለቱን ዜናዎችን ይዘን ቀርበናል። ዋና ዋና ዜናዎቹን በማስቀደም እንጀምራለን። አብራችሁን ቆዩ። በፋኒት የአለሟሴ እና በፋኒት መቅደስ ተስፋዬ እንስትቶቻችን ላይ ለተፈጸመው አጸያፊ አረመናዊ ተግባር የሚመጥን ያጸፋ ምላሽ መስጠት የሚቻለው በአማራ አንድነት ተጋምደን ግፈኛውን አገዛዝ በአፋጣኝ በመገርሰስ እንደሆነም የበላይ ዘለቀ እዝ ያምናል ሲል በመግለጫው ጥሪ አቀረበ። ወለጋ ላይ የአማራ ተወላጆችን በቤት ውስጥ ዘግቶ በእሳት ሲያቃጥል የነበረው የኦሮሚያ ልዩ ኃይል የአገዛዙን ሰራዊት ዩኒፎርም በመልበስ በአማራ ግዛት የጭፍጨፋ ስምሪት ተሰጥቶት በአማራ ምድር ዘግናኝ ጭፍጨፋ እየፈጸመ መሆኑ ተገለጸም። የአፋር ሸዋ ጠቅላይ ግዛት ራስ አርበኛ ረጋይ ክፍለ ጦር የተሳካ የደፈጣ ጥቃት በመፈጸም በአንድ አይዙዚ መኪና የተጫነ ሰራዊት ሙሉ በሙሉ ከጥቅም ውጭ ማድረጋቸውም ክፍለ ጦሩ አስታወቀም። በእግረኛና መደበኛ ውጋ የፋኖ ኃይሎችን መቋቋሚ ያቃተው አገዛዙ በአማራ የተለያዩ ቀጠናዎች የድሮን ጥቃት እየፈጸመ መሆኑ እየታወቀ ሲሆን በትናንትና ዕለት ብቻ በወሎ ቀጠና ከ19 ጊዜ በላይ የድሮን ድብደባ ያደረገ ሲሆን በባህር ዳር ዙሪያ ወረዳ ደግሞ በመቅዳት ላይ ያሉ ሴቶችና ህጻናት ላይ የድሮን ጥቃት ፈጽሟል። በጥቃቱ ላይ የአንድ አመት ህጻን ልጅም ይገኝበታል ተብሏል። ዝርዝሩን ይዘነዋል። የተወዳችሁና የተከበራችሁ አድማጅ ተመልካቾች ከላይ ሰማችኋቸውን ዋና ዋና ዜናዎችና አዳዲስ መረጃዎችን ጨምረን በዝርዝር ወደምናሰማበት የዜና ክፍላችን እናልፋለን። አብራችሁን ቆዩ። ቅድሚያ አንድ አጭር መግለጫ እናስደምጣችሁ። ከሁሉም የተባበሩት አማራ ማህበር በደቡብ አፍሪካ የተሰጠ የሀዘን መግለጫ የዓለም አቀፍ የጦር ሕጎች መጣስን ይመለከታል በመንግስት ወታደሮች እጅ በአስከፊ መንገድ የተገደለችበት በፋኒት ባለሟ ሲሆን በኢትዮጵያ አማራ ክልል በጎጃም ክፍለ ሀገር በማንኩሳ ከተማ በአረመኔውና ሰው በላ በሆነው መንግስት ወታደሮች እጅ በተፈጸመው የፋኒት ባለሟ ሲሆንና በፋኒት ትግስት ወዳጀ የአሰቃቂና የአስነዋሪ ግድያ በአማራ ህዝብ ላይ በተከታታይ የተፈጸመው የጭፍጨፋና የሰው ልጅ በተፈጥሮ የተቸረውን የመኖር መብት በመጻረር አጸያፊና እጅግ ከፍተኛ የሆነና እንዲሁም ከአእምሮን በላይ የሆነ አስነዋሪ ድርጊት የአገዛዙን የጭካኔ ጥግና ለአማራ ህዝብ ያለውን ጥላቻ በአደባባይ ያመላከተበት አስነዋሪ ተግባር ነው። በዓለም አቀፍ ደረጃ የተቀመጡ የጦር ህግና ደንቦችን ሆን ብለው በመጣስና ለሰው ልጅ ያላቸው ክብር እጅግ የወረደና ከዓለም አቀፍ ወታደራዊ አሰራር ስርዓት ያፈነገጠ ተግባር በህት ወንድሞቻችን በወጣት ታጋዮች ላይ የፈጸመው ዘግናኝ ድርጊት ከአእምሮ በላይ ነው። ስለሆነ መላው የአማራ ህዝብ እንዲሁም ሀገር ወዳድ ኢትዮጵያን ይህ አስነዋሪና ዘግናይ ድርጊት ነገ በሁላችንም ላይ ስለመፈጸሙም ምንም አይነት ዋስትና እንደሌለን አውቀን ከወዲሁ ሁሉም የበኩሉን ድርሻ በመወጣት ከፋኖ ጎን በመሆን ይህን አስነዋሪ መንግስት ላይመለስ እንዲወገድ በብስለት በአንድነት በመናበብና በጋራ ረበረብ ያላሰለሰ ጥረታችንን ሌት ተቀን ደከመኝ ሰለቸን ሳንል አገራችንን በተባበረ ክንዳችን ከገባችበት የአገዛዝ አዙሪት ማውጣት አለብን። ይህ ጉዳይ በዓለም አቀፍ ደረጃ ለሚመለከታቸው ሁሉ የዚህ አይነት ግፍ በሀገራችን ስር እየሰደደና እየተስፋፋ ስለሆነ የዓለም አቀፍ ጦር ህጎችን በመጣስ በሚለው ርዕስ አንቀስም። ኢንተርናሽናል ሁማኒቲ ለው የተባሉ ህጎችን በጦርነት ጊዜ የሚከተሉት የሰብአዊ መብት መመሪያዎችን ይወክላሉ። እነዚህ ህጎች በተለይ በጄኔቫ ስምምነቶች ጄኔቭ ኮንቬንሽን እና በሁሉም ተያዥ መተላለፊያ ፕሮቶኮሎች ውስጥ የተገለጹ ሲሆን፣ አለም አቀፍ ህግ የጦር ወታደሮችን፣ ሰላማዊ ዜጎችን፣ ህጻናትን፣ ሴቶችንና አደጋ የሚያደርሱ እርምጃዎችን ይጠብቃል። ነገር ግን በዘመናዊ ዓለም የተደረጉ አዳዲስ ጦርነቶችና የክልል ግጭት ች ብዙ ጊዜ እነዚህን ህግጎች እየጣሱ ናቸው። በተለይም የወታደራዊ ኃይሎች በመንግስታዊ ወይም በወንጀል ኃይሎች እንደተፈጸሙ የተወሰኑ ድርጊቶች እንደሚጠቁሙ ታይቷል። እነዚህም ይህንን ህግ በተግባር መጣሱን ይገልጻሉ። ከእነዚህ የህግ መጣሶች መካከል የሚካተቱት መግደል ወይም መወርወር፣ በሴቶችና በህፃናት ላይ የወንጀል ድርጊቶች ማድረግ የሕክምና ተቋማት፣ ቤተ ክርስቲያናትና በመኖሪያ ቤቶች ውስጥ የተቀመጡት መግደል ወይም ማቃጠል፣ እንዲሁም የእርዳታ ሰዎችን በመግደል፣ እንዲሁም የተለያዩ መርዛማ ወታደራዊ መሳሪያዎችን መጠቀም እንዲሁም የተለያዩ መንግስታት በጦርነት ሁኔታዎች ውስጥ የሚያደርጉት የህግ መጣስ በተለይ የተቃዋሚ ቡድኖችን ማጥፋት ወይም የተወሰኑ ዘር፣ ሃይማኖት ላይ የተመሰረተ ጥቃት እንደሚሆን ተመዝግቧል። እንደ ዓለም አቀፍ ህግ እነዚህ ድርጊቶች በተወሰነ መጠን እንደ የጦር ወንጀል ዋር ክራይም፣ የሰብአዊነት ወንጀል ክራይም አጌንስት ሁማኒቲም ወይም የጄኖሳይድ ወንጀል ጄኖሳይድ ይባላል። ስለዚህ የዓለም አቀፍ ጦር ሕጎችን መጣስ ማለት በጦርነት ወቅት የሰብአዊ መብትን በመንቀሳቀስ የሕጉን መሳሪያ ማቋረጥ ሲሆን ይህም በሰብአዊነት ላይ ከፍተኛ ጥፋትን እያመጣል። የሀገሪቱ ጨቋይ መንግስት በዓለም ገላጋይ ፍርድ ቤት እንዲቀጣልንና ለጉዳዩ ልዩ ትኩረት በመስጠት አስፈላጊውን ሁሉ መፍትሄ ለተበደለ ህዝባችን ፈጣን ምላሽ እንሻ ዘንድ የፍትህ ጥሪ እናቀርባለን። እኛ የሁሉም የተባበሩት አማራ ማህበር በደቡብ አፍሪካ አባላት በእህቶቻችን ላይ በተፈጠረው የግፍ ግድያም ጥልቅ ሀዘን የተሰማን መሆኑን እየገለጽን ለቤተሰቦቻቸውና ለወዳጅ ዘመዶቻቸው ከፍተኛ መጽናናትን እንመኛለን ሲል የተባበሩት አማራ ማህበር በደቡብ አፍሪካ በመግለጫው አስታውቋል። ወለጋ ላይ የአማራ ተወላጆችን በቤቱ ዘግቶ በእሳት ሲያቃጥል የነበረው የኦሮሚያ ልዩ ኃይል የአገዛዙ ሰራዊትን ዩኒፎርም በመልበስ በአማራ ግዛት የጭፍጨፋ ስምሪት ተሰጥቶት በአማራ ምድር ዘግናኝ ጭፍጨፋ እየፈጸመ መሆኑ ተገለጸም። ከአርባ በላይ በሆነ ዙር ሰልጥኖ የተመረቀው የኦሮሚያ ልዩ ኃይል ተመናምኖ ሊፈርስ ጫፍ የደረሰውን የአገዛዙ ሰራዊትን እንዲተካ ነው መለዮ ልብሱን በመልበስ በአማራ ግዛት እንዲሰማራ የተደረገው ሲሉም የመረጃ ምንጮቻችን ገልጿል። በወለጋ ምድር አማራ የሆኑ ነብሰ ጡር ሴቶችን ማህፀናቸውን በመቅደድ ሽል በጩቤ ሲወጋና እናቶችን ሲገድል ህፃናቶችን በስለታማ መሳሪያ አንገታቸው ላይ ገዝግዞ በአሰቃቂ ሁኔታ ሲገድል፣ በመስጂዱ ሶላት በማድረስ ላይ የነበሩ የአማራ ተወላጅ የሆኑት ትልልቅ መሾዎችን በጩቤ አርዶ ሲገድል፣ ቤተ መቅደስ ውስጥ ገብቶ ካህናት አባቶችን እጃቸውን የፍትኛ ስሮ ነዳጅ አርከፍክፎ ሲያቃጥል፣ ሀብት ንብረት ሲዘርፍና ሲያወድም የነበረው የኦሮሚያ ልዩ መለዮ ልብስ ተቀይሮለት ከአገዛዙ ሰራዊት ጋር ተቀላቅሎ ወደ አማራ ግዛት ገብቶ በደረሰባቸው አካባቢዎች ተመሳሳይ ድርጊትን ሲፈጽም እንደሰነበተ በጎጃምና በወሎ ግንባር የተሰውት ሴት ወታደሮቻችን በአሰቃቂ ሁኔታ ጡታቸውንና የተለያዩ የሰውነት ክፍላቸውን በመቆራረጥ ዘግናይ ድርጊት እንደፈጸመባቸው የመረጃ ምንጮቻችን አክለው ተናግረዋል። ጥቅምት ሁለት ቀን 2018 ለትሁድ የአፋባ ምዕራብ አማራ ቀጠና አጼ ቴዎድሮስ እዝ ራስ ቢትወደድ መንገሻ አቲከም ክፍለ ጦር አረንዛው ዳሞት ብርጌድ አባልና የኮማንዶ ተመራቂ የሆነችው ፋኖ በአለምዋሴ በውጊያ ቆስላ በጠላት እጅ የወደቀች ሲሆን፣ የጠላት ኃይልን በእጁ የወደቀችውን ፋኖ በአለምን ባሰቃቂ ሁኔታ በጩቤ የሰውነት አካሏን ደጋግሞ በመውጋት ገሎ ጥሏት የሸሸ ሲሆን፣ ይህ ከአገዛዙ ሰራዊት ጋር ተቀላቅሎ የገባው የወለጋ አራጁ የኦሮሚያ ልዩ ኃይል መሆኑ የተረጋገጠ ሲሆን በተመሳሳይ ደግሞ በአማራ ፋኖ ብሔራዊ ኃይል ምስራቅ አማራ ቀጠና ምኒልክ እዝ የምስራቅ አማራ ኮማንድ ሀውጃኖ ክፍለ ጦር ሶስተኛ ሻለቃ አባል የሆነችው ፋኖ ትዕግስት ወዳጅ አይመር ጥቅምት 7 ቀን 2018 ዓ ም በራያ ግንባር ልዩ ቦታው ጮቬበር ላይ በተደረገ ውጊያ ክቡር መስዋዕትነት የተቀበለችውና የዚህ አሰቃቂ ድርጊት ሰለባ የሆነችው ታጋይ ትዕግስት የዓለም አቀፉን የወታደርና የጦር ሕግን በመጣስ የዝችን ሰማታት አስከሬን ጡቷንና እጇን በመቁረጥ እጅግ አሰቃቂ ድርጊት ፈጽሞ ሂዷል ሲሉ የመረጃ ምንጮች አክለው ገልጿል። በሸዋ ግንባር እየተደረገ ባለው አውደ ውጊያ በአገዛዙ ኃይል ላይ የደፈጣ ጥቃት መፈጸማቸውን የራስ አበበ አረጋይ ክፍለ ጦር አስታወቀም። አፋር፣ ሸዋ ጠቅላይ ግዛት ራሳ ራስ አበበ አረጋይ ክፍለ ጦር የተሳካ የደፈጣ ጥቃት በመፈጸም በአንድ አይሱዙ መኪና የተጫነ ሰራዊት ሙሉ በሙሉ ከጥቅም ውጭ ማድረጋቸውን ክፍለ ጦሩ ያስታወቀ ሲሆን በሸዋ ጠቅላይ ግዛት መራብት ያውራጃ እንሳሮና ዋዩ ወረዳም በቅርብ ርቀት ላይ በምትገኘው ወቀሎ ቀበሌ በአላይድ ብርጭቆ ፋብሪካው አካባቢ የአፋር ሸዋ ጠቅላይ ግዛት እዝ የራስ አበበ አረጋይ ክፍለ ጦር ቃኞች የአገዛዙን ሰራዊት ጭኖ በሚጓዝ የአይሱዚ መኪና ላይ ባደረሱት ጥቃት ከፍተኛ የሆነ የሰብአዊና ቁሳዊ ጉዳት አድርሰውበታል ብሏል። የዛሬውን የደፈጣ ጥቃት ለየት የሚያደርገው ራሱን የአገር መከላከያ ሰራዊት ብሎ የሚጠራው የብልጽግናው ዙፋን አስጠባቂ ወደ ደብረ ብርሃን ና ወደ አዲስ አበባ መገንጠያ አካባቢ ደፈጣ ይዞ ከነበረበት ወደ እንሳሮ ለሚ ከተማ ሲመለስ በክፍለ ጦሩ ቃኞች የተሳካ የደፈጣ ጥቃት በመፈጸሙ ወታደሩ ያለበት መኪና ወዲያውኑ ሲገለበጥ በቅጽበት ጥቃት መፈጸሙን ክፍለ ጦሩ አስታውቋል። እግረኛና መደበኛ ውጊያ የፋኖ ኃይሎችን መቋቋም ያቃተው አገዛዙም በአማራ የተለያዩ ቀጠናዎች የድሮን ጥቃት እየፈጸመ መሆኑ ታወቀም። በትናንትና ዕለት ብቻ በወሎ ቀጠና ከ19 ጊዜ በላይ የድሮን ድብደባ እያደረገ ሲሆን በወሎ ቀጠና ያገዛዙን አከርካሪ ሰብሮ ከነፍስ ወከፍ ክላሽንኮቭ እስከ ከባድ መካናይዝድ መሳሪያ፣ ኦራል የወታደር መኪናን የማረኩ የወሎ ምን ይልቅ እዛን አብስቶች አገዛዙ ምንም እንኳን በሰማይ ድሮንና ጀት በመሬት ከእግረኛ እስከ መካናይድ ሰራዊቱን ቢያሰልፍም ከድሮንና ከከባድ መሳሪያ ጋር እየተናነቁም ለአማራነት ውድ ዋጋ እየከፈሉ የጀግኖች እንደም እየመለሱም ወደፊት እየገሰገሱ እንደሚገኙ ተገለጸም። አገዛዙ ተስፋ በመቁረጥ የመጨረሻ ያለውን ኃይሉን በመጠቀም በወሎ ስሜን ተራሮች ላይ በትናንትናው እለት ብቻ ከ19 ጊዜ በላይ የድሮን ጥቃት ቢፈጽምም ምንም አይነት ጉዳት ግን ማድረስ አልቻለም ተብሏል። በተመሳሳይ ደግሞ የመጨረሻውን የሽንፈት ምልክትና የጭካኔ ጥግ ያሳየበትን በንጹሃን ላይ በባህር ዳር ዙሪያ ወረዳ ዳህና ማርያም ቀበሌ ውሃ በመቅዳት ላይና ቆሎ እየቆላች የነበረች የ25 ዓመት ወጣትና የአንድ ዓመት ህፃን ልጅ ሲገደሉም አንድ የአራት ወር ህፃን ልጅ ከድሮን ጥቃት ተርፏል ሲል ፋኖ አፍታሙ ኢየሱፍ የአፋባ ምዕራብ አማራ ቀጠና ቴዎድሮስ እዝ አንደኛ ክፍለ ጦር ህዝብ ግንኙነት ኃላፊ ገልጿል። አሁን የሚገኘው ቀጥታ እንግዲህ በአዳር ዜና ደለማዳን ቀበሌ ላይ ድሮን ጥቃት በደረሰበት ቦታ ላይ የሚገኘው እንግዲህ ሽንፈቱን አምኖ የተቀበለ የመጨረሻው የሽንፈት ምልክቱን ለማሳየት ይህን ህፃን እንደምታዩት እንግዲህ እናቱ ሙታ ይህ ህፃን እንግዲህ በእግዚአብሔር ጥበብ ተርፏል። እስኪ አሳይ እስኪ፣ የተጎዳውን ህፃን ነው፣ ይህን ነው አሁን እንዴት ነበር የተገኘችው? ሴትዮዋ ከእናቱ ጋር እንዴት ነው ያገኛችሁ? ከእናቱ ላይ አንቀልበው ነው በካራ ቀዳችሁ ልጅ ነው አጣችሁ ያወጣነው። እናቲቱን ሙታ ያገኛችዋል። ቧንቧ ሲቀዱ ከነበሩ ሰዎች ብዙ ሰው ሙቷል። በጣም ብዙ ሰው ሙቷል። ውሃ የሚቀዱት በጣም ያሳዝናል። እንግዲህ እንደምታዩት ነው። እንግዲህ ያ አራት ወር ህጻን ተርፏል። እናቱ ሙታለች ማለት ነው። ሌሎችም በዛው እስኪ

ይህ ገዳይና አማራን ለማጥፋት የተነሳው ይህ መራሹ መንግስት ዛሬ ገና የአምስት ዓመጣት ወጣት ሚስቱን ነው እንግዲህ የአራት ወር ህፃን ጥላበት እንዲሄድ ያደረገ ማለት ነው። ሙተዋል ማለት ነው። በተራ ሁሎችንም ፋኒት ዓለምዋሴ ና በፋኒት መቅደስ ተስፋዬ ንስቶቻችን ላይ ለተፈጸመው አጸያፊ አርማንያዊ ተግባር የሚመጥን የአጸፋ ምላሽ መስጠት የሚቻለው በአማራ አንድነት ተጋምደን ግፈኛውን አገዛዝ በአፋጣኝ በመገርሰስ እንደሆነም የበላይ ዘለቀ እዝ ያምናል ሲል የአማራ ፋኖ ብሔራዊ ኃይል አፋባ ስሜን አማራ ቀጠና በላይ ዘለቀ እዝ በመግለጫው ጥሪ ያቀረበም አማራ ላይ ማንነት ተኮር ጥቃት ለማድረስ ና በአገሩ ሁሉ ሆኖ እንዳይኖር በተቸንካሪ ስሁት ትርክት ተወልዶና አድጎ መንግስታዊ መዋቅር መፈናጠጥ የቻለው አርመኔው የአብይ አገዛዝ ስፍር ቁጥር የበዛበት እጅግ ዘግናኝ ጭፍጨፋም በአማራ ህዝብ ላይ እያደረሰ ቆይቷል። በአማራ ፋኖ ትግል የፈለገውን ያህል የህዝባችን ህልውና የማክሰም ግስጋሴ ግብ እንዳይመታ እየተመከተ ያለበት የትግል ምዕራፍ ላይ ብንገኝም ትናንት ህፃን አይሻ ሙሐመድ አትግደሉኝ ሁለተኛ አማራ አልሆንም ተማጽኖ ሳይራሩ በጭካኔ የገደሏት ጨካኞች በቅርቡ መስከረም 3 2018 ዓ.ም በወገራ የበላይ ሶስተኛ ኮርስ ሜራ በራስ ክፍለ ጦር አባል መቅደስ ተስፋዬ በመግደል ሬሳዋን በመኪና እየጎተተና እንዳት ድንበር አስፋልት ላይ በመጣል ዝናብና ፀሐይ በማስመታት የጭካኔ ተግባር የፈጸመው የአብይ አህመድ የጦር ወንጀለኛ ስብስብ ጭካኔውን ገፍቶበታል። በስሁት ትርክት በቀል ተነሳሰው የህዝብ ጭፍጨፋ የተሰማሩ ደመነብሶች ጥቅምት 2 ቀን 2018 ዓ ም ምዕራብ ጎጃም ማንኩስ አካባቢ ከጠላት ጋር በተደረገ የተኩስ ልውውጥ ቀላል ጉዳት ደርሶባት ያገዛዙ ሰራዊት እጅ የወደቀችውም የ19 ዓመቷ ፋኒት በአለም ዋሴ ላይ ተመሳሳይ ድርጊት ተፈጽሞባታል። ፋኒት በአለምን ከነ ህይወቷ በእጁ የያዘው የአብይ ሰራዊት ከበላይ ኃይሎቹ በተሰጠው መመሪያ መሰረት የፋኗን ሁለቱ ጡቶች በመቁረጥ አስፓልት ላይ ከመጣሉ ባሻገር አማራ የሚል ንቅሳት ያለበትን የቆዳዋን አካል በመግፈፍ ለአማራ ህዝብ ያለውን ጥላቻና ጭካኔ አሳይቷል። የተሳሳተ ትርክት እየተጋተ አድጎ የሀገሪቱን ባንክና ታንክ የተቆጣጠረው የአብይ ቡድን በፋኒት የኔ ዓለም ዋሴ ላይ የፈጸመው አስነዋሪ የጭካኔ ድርጊት የአማራ ፋኖ ብሔራዊ ኃይል ሰሜን አማራ ቀጠና በላይ ዘለቀ እዝ በእጅጉ አስቆጥቶታል። ድርጊቱንም አምርሮ እያወግዛል። በፋኒት ዓለም ዋሴና መሰል እንስህቶቻችን ላይ ለተፈጸመው አረመንያዊ ግድያ የሚመጥን የአጸፋ ምላሽ መስጠት የሚቻለውም በአማራዊ አንድነት ተጋምደን ግፈኛውን አገዛዝ በአፋጣኝ በመገርሰስ የጠፋት እጆቹን መቁረጥ ሲቻል እንደሆነ የበላይ ዘለቀ እዚህ ያምናል። በእንስህቶቻችን እህቶቻችን የአለማዋሴና መቅደስ ተስፋዬ ላይ ብቻ ሳይሆን በመላው አማራ ወገናችን ላይ የደረሰ አረመናዊ ድርጊት ሁኖም በጥቁር መዝገብ ሰፍሯል። ይህንን ፋሽስታዊ ቡድን ከመሰረቱ በመንቀል የአማራንና የአገሪቱን ህልውና ማረጋገጥ ብቸኛ ፍቱን ፈውስ መሆኑን እዛችን የአማራ ፋኖ ብሔራዊ ህል ስሜን አማራ ቀጠና በላይ ዘለቀ እዝ በጥብቅ ይገነዘባል። በመሆኑም ሁሉም አማራ በአንድነት በመቆም ይህንን ጨፍጫፊ አገዛዝ በመገርስ በመሆኑም ሁሉም አማራ በአንድነት በመቆም ይህንን ጨፍጫፊ አገዛዝ መገርሰስ እንድንችል ጥሪ እናቀርባለን ሲል የአማራ ፋኖ ብሔራዊ ኃይል ስሜን አማራ ቀጠና በላይ ዘለቀ እዝም መልእክቱን በመግለጫው አስተላልፏል። የተወዳችሁና የተከበራችሁ አድማጭ ተመልካቾች፣ ለዛሬ ያዝናቸኋቻችን መረጃዎች እነዚህን ይመስሉ ነበረም በቀጣይ በሌላ መረጃ እስከምንገናኝ ጤና